አርሰናል በእንግሊዝ ፕሪሚየር ሊግ ከዌስትሃም ዩናይትድ ጋር በዕለተ ቀዳሚ 11 ሰዓት ላይ ጨዋታውን ያከናውናል። ይህኛው ጨዋታ በኤምሬትስ ከሚደረጉ መርሃ ግብሮች መካከል የሚነሳ ነው። በዚህ ሰዓት ላይ በእንግሊዝ ፕሪሚየር ሊግ አርሰናል ከማንቸስተር ሲቲ እና ከሊቨርፑል ጋር ባጣቸው ሁለት ነጥቦች ብቻ ከሊቨርፑል በሁለት ነጥቦች አንሶ 13 ነጥቦችን ሰብስቦ ሁለተኛ ደረጃ ላይ የሚገኘው ምናልባትም ምርጡ ከሚባሉ የፕሪሚየር ሊግ ቡድኖች ውስጥ አንዱ ሆኖ የተመለከት ነው እንገኛለን። ቀደም ሲል እንዳነሳሁት በሊቨርፑል የዞበዝ ላይ በጣም አስደናቂ በሚባል ጎል ተቆጥሮበት ተሸነፈ። ከማንቸስተር ሲቲ ጋር ደግሞ በነበረው ጨዋታ ጋብሬል ማርቲኔሊ ባስቆጠራት የ93ኛው ደቂቃ ላይ ነጥብ ተጋርቶ የወጣበትን ክስተት የምናስታውሰው የምናስታውሰውን አርሰናል የሚያደርገው ጨዋታ ይጠበቃል ማለት ነው። ካለፉት አምስት ጨዋታዎቹ በሁሉም ውድድሮች አርሰናል በአንድ ጨዋታ ብቻ ናቸው የወጣው፣ በአራቱ ጨዋታዎች አሸንፈዋል። ከአራቱ ጨዋታዎች ደግሞ በአንዱ ብቻ ነው ክሊንሽ ሳያስመዘግብ የወጣው፣ እሱም ከኒውካስል ጋር በነበረው ጨዋታ። ለምሳሌ ኦሎምፒያክስ ሁለት ለባዶ አሸንፎ ነው የመጣው። ከኒውካስል ጋር ሁለት ለአንድ አሸንፏል። እንዲሁ ደግሞ ፖርትቫልን ሁለት ለባዶ አሸንፏል። ከማንቸስተር ሲቲ ጋር አቻ፣ አትሌቲክ ክለብን ደግሞ በአውሮፓ ሻምፒየንስ ሊግ መርሃ ግብር ሁለት ለባዶ በሆነ ውጤት አሸንፎ ነው የመጣው። በአንጻራዊነት ተጋጣሚያቸው ዌስትሃም ዩናይትድ በጣም ሰርፕራይዝ ካደረጉን የዚህ ውድድር ዓመት ቡድኖች ውስጥ አንዱ ኖቲንግሃም ፎረስትን ብቻ ሶስት ለባዶ አሸንፈው፣ ነገር ግን አሰልጣኝ ከቀየረ በኋላ ከኤቨርተን ጋር አቻ ወጥቶ የመጣበትን ጨዋታን ነው ምን ያስታውሰው። ስለዚህ በሁለቱ ቡድኖች መካከል የዘጠኝ ነጥቦች ልዩነት አለ። በጎል ዲፈረንስ ይለያያሉ፣ በደረጃ ይለያያሉ። አርሰናል ሁለተኛ ደረጃ ላይ ነው የሚገኘው። ዌስትሃም ዘጠነኛ ደረጃ ላይ ነው የሚገኘው። አርሰናል የሊጉ ቤስት ከሚባሉ አጥቂዎች ውስጥ በቡድኑ በኩል ይገኛሉ። በዛኛው በኩል ደግሞ ጎሎችን ማስቆጠር የማይችል በጣም ደካማ የሚባል የቡድን ስብስብ ይዞ እንመለከተዋለን። አርሰናል ባለፉት አምስት ጨዋታዎቹ ዘጠኝ ጎሎችን አስቆጥሯል፣ ሁለተኛ ደረጃ ላይ ይገኛል። ከዌስትሃም ጋር በነበሩት ያለፉት አምስት ጨዋታዎቹ እያንዳንዱን አሸንፈዋል። ምንም አይነት የአቻ ውጤት ያለው በአንጻራዊነት ዌስትሃምን ስንመለከት ደግሞ ጥሩ ያልሆነ ጊዜን እያሳለፉ ከሚገኙ ቡድኖች ውስጥ አንዱ ነው። እድሜያቸው እየገፉ እየመጡ ካሉ ተጫዋቾች እንደነ ጀምስ ዋርድ ፕሮስ ያሉ ተጫዋቾች በዚህ ቡድን ውስጥ አሁንም ቢሆን አሁን እንኳን በጭላንጭል ተስፋ ለምንመለከተው የዌስታም ዩናይትድ ብቃት በትንሹም ቢሆን አስተዋጽኦ እያበረከቱ የሚገኙ ተጫዋቾች መሆናቸውን ስንረዳ አርሰናል ከዌስታም ዩናይትድ የሚያደርጉት ጨዋታ በአብዛኛው በአብዛኛው ለአርሰናል ሚዛኑ ያደላ መርሃ ግብር ይመስለኛል። ለሚካኤል አርቴታ ቡድን ደግሞ ትልቅ እፎይታ የሚሰጠው ጨዋታ ብዬ የማስበው ይሄኛው መርሃ ግብር ይመስለኛል። በተለይም ደግሞ በኢንቴንሲቲ ደረጃ ከፍ ያሉ መርሃ ግብሮችን ከማከናወኑ በፊት በጣም ወሳኝ ጨዋታ ያከናውናል። ለምሳሌ ከማርኮ ሲልቫው ፎሎሃም ጋር በቀጣይ መርሃ ግብሩን ያከናውናል። እንዲሁ ደግሞ በጣም አግሬሲቭ የሆነውና በቅርብ ደግሞ ማድሪድ ላይ አምስት ጎሎችን ያስቆጠረው አትሌቲኮ ዲ ማድሪድን ይገጥማል በሻምፒየንስ ሊግ፣ እንዲሁም ክሪስታል ፓላስን ያስተናግዳል ሶስቱንም ቡድኖች በከታታይ የሚገጥማቸው ቡድኖች በወጥ ብቃት ምንም እንኳን እንደ ፍሉሃም ያሉ ያሉት ስረግ እያደረጉ የሚገኙ ቡድኖች መኖር ቢችሉም በአንጻራዊነት ግን የተሻለ ከእስካሁኖቹ ቡድኖች አንጻር ካለፉት ሁለት መርሃ ግብሮች። ከበደሉትን ጨዋታዎች ያከናውናል ማለት ነው። ለሚኬል አርቴታ ይሄኛው ጨዋታ በተደጋጋሚ ከዚህ በፊት ያደርገው እንደነበረው የስኳድ ሮቴሽን የሚያስመለክትበትንም ጭምር እድል የሚፈጥርለት ይመስለኛል። ለምሳሌ አንዱና ትልቁ መሆኑ የሚችለው አርሰናል ከኦሎምፒያኮስ ጋር በነበረው ጨዋታ ሁለት የፉል ሚና የነበራቸውን ተጫዋቾችን ወደ ሜዳ ቀይሮ አስገብቷል። በእርግጥ የቤንፋይት እንኳን ሴንተርባክ ሆኖ መጫወት ስለሚችል ፉልባክ ብቻ በሚለው ቦታ ላይ መወሰን አንችልም። ለዩሴፍ ስኬሊ ግን ይበልጥ ወደ ጥልቀት እየገባ መግባት የሚያስችል ግን ደግሞ በአብዛኛው እዛው የግራታ መላላሽ ሆኖ መጫወት የሚችል አይነት ተጫዋች ነው። ሪካርዶ ካላፊዮሪንና ጆሪያን ቲምበርን ወደ ጨዋታ ማምጣት ይችላሉ። አሊያም ለአውሮፓ ሻምፕስ ሊግ መርሃ ገበር ደግሞ ታሳቢ ያደረገ እቅድ ካላቸው ኖ በማሳረፍ ጨዋታቸውን ሊጀምሩ ይችላሉ። እንዲሁ ደግሞ አማካይ ዘንድሮ ብዙ አይነት አማራጮችን የተጠቀሙ ነው የሚገኙት። የማይነካው ተጫዋቻቸው ግን ማርቲን ዙቢሜንዲ ይመስላል። ስድስት ቁጥር ቦታ ላይ እሱን በማሰለፍ ሚኬል ሜሪኖ ማርቲኖ ዴጋርድ አሊያም ሚኬል ሜሪኖ በዴክላን ራይስ አሊያም ማርቲኖ ዴጋርድ ከዴክላን ራይስ ማርቲን ዙቤሜንዲ ጋር የመጠቀም ብዙ አይነት ትሪዮን መስራት የሚችሉበት አማራጭ እንዳላቸው ማንሳት እንችላለን። ነገር ግን ይህ ባለበት ሁኔታ ደግሞ ለዛሬው ሀሳባችንም ጭምር ሰፋ ያለውን ጊዜ የሚወስደው የጋብርኤል ማርቲኔሊ በቋሚነት የመጀመር እድል በተከታታይ ጨዋታ ከሚያገኝባቸው መርሃ ግብሮች ውስጥ አንዱ የመሆን እድል ካላቸው መርሃ ግብሮች ውስጥ አንዱ ይሆናል። ምክንያቱም ዘንድሮ 172 ደቂቃዎችን አሳልፏል። በእንግሊዝ ፕሪሚየር ሊግ ደግሞ አንድ ጎል ብቻ ነው ማስቆጠር የቻለው። ነገር ግን ዲሳይሲቭ በሆኑ ጨዋታዎች ላይ ደግሞ የአርሰናልን የማሸነፊያ ጎሎች እያስቆጠሩ ከሚገኝ ጨዋዎች መካከል አንዱ ሆኖ እያስተዋል ነው እንገኛለን እነዚህም የአርሰናል የቅርብ ጨዋታዎች ለምሳሌ አርሰናል ከኦሎምፒያኮስ ጋር በነበረው ጨዋታ የጨዋታውን የመጀመሪያ ጎል አስቆጠረ። አርሰናል ከኒውካስል ጋር በነበረው ጨዋታ ወሳኝ የሚባለውን ሚና የተወጣው ተጫዋች እርሱ ነበር። እንዲሁ ደግሞ አርሰናል ከማንቸስተር ሲቲ ጋር በጨማሪ ሰዓት ገብቶ 93ኛው ደቂቃ ላይ ገባ አስቆጠረ። አርሰናል ከአትሌቲክ ክለብ ጋር በነበረው ጨዋታ ጎልም አስቆጠረ አሲስትም ሲያደርግ ደግሞ አስተዋል ነው። እንዲሁ ደግሞ በብራዚል ብሔራዊ ቡድንም እንዲሁ እያስተዋልን እንገኛለን። ነገር ግን አሁን ጋብሬል ማርቲኔሊ በትክክለኛው ጊዜ ላይ የሚገኘው ተጫዋች መሆኑን በጣም በርካታ አርሰናል ደጋፊዎች የሚስማሙበት ሀሳብ ይመስለኛል። ይሄ ተጫዋች በቋሚነት መጀመር ይኖርበታል የሚሉ ጥያቄዎች እየተነሱ ነው። ባለፉት ሁለት መርሃ ግብሮች በቡካዮ ሳካ ተቀይሮ ወደ ሜዳ እየወጣ ይገኛል። እንዲሁም ደግሞ እርስ በርስ ስዊች እየተደራረጉ ማለት ነው። ነገር ግን አርሰናል ካሉት የፊት መስመር አማራጮች አንጻር እዚህ ቦታ ላይ መጫወት የሚችሉ ተጫዋቾች አሉ። ለምሳሌ ሊያንድሮ ትሮሳርድ እዛ ቦታ ላይ መጫወት ይችላል። ኖኒ ማዶኬ፣ ቡካዩ ሳካ እሱ በሚጫወትበት ቦታ ላይ መጫወት የሚችሉ ፕራይመሪሊ ለዛ ቦታ የተሰፉ አይነት ተጫዋቾች ናቸው። ነገር ግን ይህንን ተጫዋች በተመለከተ ብዙኑ የአርሰናል ሰዎች የሚያነሱት ሀሳብ አለ። ለምሳሌ አርሰናል ከ2004/5 የውድድር ዓመት በኋላ የ49 ጨዋታዎችን ሳይሸነፍ የተጓዘበት ከ45ቱ 41ዱን ያሸነፈበት በጣም አስደናቂ የሚባለውን የነ ሮበርት ፔሬዝን ቲም እያነሱ በዛ ዘመን ነበር አርሰናል በተከታታይ አምስት ጨዋታዎች ቅያሬዎችን እያከናወነ ጎሎችን በተከታታይ ያስቆጠረው። ዘንድሮም አርሰናል ሊያንድሮ ትሮሳርድ፣ ራሱ ቡካዮሳካ፣ ጋብሬል ማርቲኔሊ ያሉ ተጫዋቾች በሌሎች መርሃ ግብሮች ላይ ተቀይሮ ወደ ሜዳ ገብተው የማሸነፊያ ጎል ሲያስቆጥሩ እናስተውላለን፣ እና ያንም ቡድን የሚያስታውስ አይነት ስብስብ እየተመለከተን እንገኛለን በሚኬል አርቴታ ቡድን። ነገር ግን የቋሚነት እድል ደግሞ ሊሰጣቸው የሚገቡ ተጫዋቾች ተብለው ሲነሱ በቀዳሚነት እየተነሳ የሚገኘው ተጫዋች አሁን አሁን ላይ የጋብሪኤል ማርቲኔሊ ጉዳይ ነው። እንደምታስታውሱት በ2022/23 የውድድር ዓመት 15 ጎሎችን አስቆጥሮ ስድስት ለገብ የሚሆኑ ኳሶችን አመቻችተው ማቀበል ችሎ እንደነበር ይታወቃል። ከዚያ የውድድር ዓመት በኋላ ብዙሃኑ አርሰናል ደጋፊዎች ተስፋ ያደረጉበት ነበር፣ ግን ብዙ ቁጥር ደግሞ ቀንሶ ተመለከት ነው። ባሳለፍነው የውድድር ዓመት በ51 ጨዋታዎች 10 ጎሎችን ብቻ ነበር ያስቆጠረው። ኮንሲስተንሲ አልነበረም፣ ጉዳቶች ነበሩ። ነገር ግን ደግሞ ጥሩ የሚባል ጋብርኤል ማርቲኔሊን ብዙሃኑ የአርሰናል ደጋፊዎች ያልተመለከቱበት የውድድር ዓመት እንደነበር ስትመለከቱ ካለፉት ዓመታት አንጻር የጋብርኤል ማርቲኔሊ ቆይታ ጥርጣሬ ውስጥ ነበር። ይልቁኑ እንዲያውም እዚያ ቦታ ላይ መጫወት የሚችል አርሰናል ጋብርኤል ማርቲኔሊ ጥሩ ባልሆነበት ወቅት ላይ እሱን በኮምፒቲቲቭ በሆነ መልኩ ማሳረፍ የሚችል ተጫዋች ወደ ሜዳ መምጣት አለበት፣ ወደ አርሰናል መምጣት አለበት የሚል መከራከሪ ሀሳቦች ይነሱ ነበር አሁን በሚያስገርም መልኩ ጋብሪኤል ማርቲኔሊ ባለፉት ጨዋታዎች በቋሚነት መጀመር ሳይችል ሲቀር በትክክል እርሱንም ሆነ ቡካዮ ሳካን ቦታዎቻቸውን መድፈን የሚችሉ ተጫዋቾች በስብስብ ውስጥ እንድናይ ምክንያት እየሆነ ይገኛል እና ይህንን ስትመለከቱ ጋብርኤል አሁን ደግሞ የሚገኝበት ወቅት ብቃቱን የብቃቱ ጣሪያ ላይ እንደመሆኑ መጠን፣ በሚያስማማ መልኩ ደግሞ በቋሚነት መጀመር ይኖርበታል የሚሉ ሀሳቦችን እንድናነሳ አስፈላጊ ሆኖ የተመለከተ ነው። ለምሳሌ ሚኬል አርቴታ ከኦሎምፒያኮስ ጋር በነበረው ጨዋታ ቡካዮሳካን ለምንድ ነው በቋሚነት ያላስጀመሩ ተብለ ሲጠየቁ ማረፍ አለበት ለዌስትሃም ዩናይትድ ጨዋታ ሲሉ ነበር። ነገር ግን ለዌስትሃም ጨዋታ ብቻ ላይሆን ይችላል አለ እንዲህ አይነት ተጫዋቾቻቸውን ማሳረፍም ደግሞ ይፈልጋሉ። እንዲሁም የኤቨርች እዜንም ጭምር ጉዳይ ነበረ ሲነሳ የነበረው አሁን ባለበት ነባሪ ሁኔታ ግን ጋብርኤል በጣም አስደናቂ ጊዜን እያሳለፉ ከሚገን ተጫዋች መካከል አንዱ ነው። እኔ ለሚካኤል አርቴታ ሳይደግስ አይጠለም የሚያስበል አንድ ሀሳብ ተመልክተናል። ከዚህ ተጫዋች በኩል ካለፉት ሶስት የውድድር ዓመታት አርሰናል ሁለተኛ ሁለተኛ ሆኖ ማጠናቀቅ በኋላ ብዙሀኑ የአርሰናል ተጫዋቾች የሆነ የቁጭት ስሜት ውስጥ እንዳሉ ግን ግልጽ ይመስለኛል። እርሱም ብሏል እያንዳንዱ ተጫዋች በቡድን ውስጥ አስፈላጊ ነው እና ይህ ፕሪቲሳይዝ መደረጉ ለምሳሌ ያሳለፍነው ውድድር ዓመት ጥሩ አለመሆኑ የሚቀበለው አይነት ነገር ነው። ሙሉ ለሙሉ እረዳለሁ። በደጋፊዎች በኩል አፕግሬድ መደረግ እንዳለበት አርሰናል እንደ ቡድን እርሱም ራሱ ብቃቱ ላይ የሆነ ነገር ማሻሻል እንዳለበትም ጭምር ተነስቷል። አርሰናል እንደ ቡድን ብዙ ነገር መሻሻሎችን የተመለከትንበት ቡድን ነበር። ወደ 250 ሚሊዮን ፓውንድ አውጥቶ በዝውውሩ በርከት ያሉ ተጫዋቾችን ወደ ቡድኑ ውስጥ አምጥቷል። በዛ ውስጥ ደግሞ ከሚነሱት ውስጥ እሱ ቦታ ላይ የሚጫወት ተጫዋቾችም ጭምር ተነስተዋል። ሰው ተጫዋች ራሱን አፕግሬድ ማድረግ ካልቻለ የመጫዎቻን እድል ላያገኝ ይችላል። ነገር ግን አሁን በቡን ውስጥ የሚገኙ እያንዳንዱ ተጫዋቾች በደንብ እርስ በርስ የሚከባበሩ፣ እያንዳንዱ ተጫዋች ደግሞ ለሁሉም ጨዋታ የሚያስፈልግ ስለመሆኑም ጭምር በሚስማሙበት ልክ እየተመለከትን እንገኛለን እና እሱም ሁሉም በሚባል ደረጃ አዲስ ነገር እንዲመጣ በደጋፊዎቹ በኩል ማን ነው በተጫዋቾቹ በኩል እንደሚፈልጉም ጭምር የሚስማማበት ሐሳብ ነው። እንደመታደል ሆኖ ወይንም እኔ አላቅም እንግዲህ በብራዚል ብሔራዊ ቡድንም እንደነ ራፊኒያ፣ ሮድሪጎ እንዲሁም ደግሞ ቬኒሽስ ጁኒየር ያሉ ተጫዋቾች እሱ መጫወት በሚችልበት ቦታ ላይ የሚገኙ ተጫዋቾች ናቸው። ነገር ግን ጋብሪኤል ማርቲኔሊ አሁን በብሔራዊ ቡድንም ሆነ በአርሰናል ቡድን ውስጥ መፎካከር በሚያስችለው ልክ ደረጃ የተቀመጠ ተጫዋች ይመስለኛል። ከማጉራምራም ይልቅ ራሱን አፕዴት ማድረግ ያለበት ከነገሮች ጋር ለመላመድ ዝግጁ መሆን ያለበት ተጫዋች እና ነገሮችን ከመቀበል ወደኋላ ማለት ያለበት አይነት ተጫዋች እንዳልሆነ በደንብ ተረድቷል እና ለዛም ይመስላል አሁን ጥያቄዎች እንዳይነሱ ራሱን በደንብ በጨዋታዎች ላይ የሆነ የሚታይ ወጥነት ባለው ብቃት ውስጥ እንድንመለከተውም ጭምር እያደረገ የሚገኝ ተጫዋች ሆኖ ያስተዋል ነው እንገኛለን እና በጣም በጣም አስገራሚ ጊዜን እያሳለፉ ከሚገኙ የአርሰናል ወሳኝ ተጫዋቾች መካከል አንዱ ሆኖ እየተመለከት ነው እንገኛለን። ሶ አርሰናል ከዌስትሃም ጋር በሚኖረው ጨዋታ ላይ ሌላው በቋሚነት የመጀመር እድል ከሚኖራቸው የአርሰናል የፊት መስመር ተጫዋቾች መካከል አንዱ እንደሚሆን ይጠበቃል ጋብርኤል ማርቲንሊ እንግዲህ አርሰናልን በተመለከተ ከዚህ ጨዋታ ጋር ተያይዞ ሌላው በቋሚነት የመጀመር እድል ኖሯቸዋል ተብለው ከሚጠበቁ ጨዋቾች መካከል አንዱ የዴክላን ራይስ ጉዳይ ነው። እንግዲህ የማርቲን ኦዴጋርድ ጉዳይ ነው። ማርቲን ኦዴጋርድ ብዙዎቹ የአርሰናል ደጋፊዎች ከጊዜ ወደ ጊዜ ጥያቄ እያነሱባቸው ከሚገን ጨዋቾች መካከል አንዱ ነበር። ነገር ግን በዚህ ጨዋታ ላይ በጣም በጣም የተዋጣለት ጊዜ ነበር ያሳለፈው። አንድ አሲስት አድርጓል። አራት ቻንሶችን ክሬት አድርጓል። አራት ሙከራዎችን አክንኗል። ሁለት ቢግ ቻንሶችን ክሬት አድርጓል። በሜዳ ውስጥ በነበሩት ደቂቃዎች 88 ኳሶችን ነክቷል። አምስቱ በተጋጣሚ ሳጥን ውስጥ የነካቸው ኳሶች ነበሩ እና ምናልባት በጨዋታው ላይ ከነበሩት ማርቲን ኦዴጋርድ በጣም በጣም ልዩ ከሚባሉ ምሽቶች መካከል በቀዳሚነት ሊነሳ የሚችል ይመስለኛል። በዚህኛው ሲዘን ብዙሀኑ የአርሰናል ደጋፊዎች በደንብ ጥያቄ እያነሱባቸው ከሚገኝ ጨዋታዎች መካከል አንዱ ነው። ነገር ግን ካለፉት ጨዋታዎች በኋላ ምናልባትም የኒውካስትል ጨዋታ ላይም እንደምታስታውሱት የአርሰናል የማሸነፊያ ጎል ሲቆጠር ከማዕዘን ምት ለጋብርኤል ማጋሌስ ኳሱን አሲስት ያደረገው ተጫዋች እርሱ ነበር። በዚያም ጨዋታ ላይ ተቀይሮ ነበር መግባት የቻለው ሰው የቡድኑን አንበል ነው። ብዙሀኑ የአርሰናል ተጫዋቾች በጣም የሚወዱት አይነት ተጫዋች ነው፣ ቡድኑን በደንብ መምራት የሚችል ብዙሀኑ የአርሰናል ተጫዋቾችም እንደሚስማሙበት መልበሻ ክፍል ላይ በጣም ተሰሚነት ያለው እንዲሁም አንዳንዶች እንደሚሉት ከሚኬል አርቴታም በተሻለ መልኩ በቡድኑ ውስጥ የመደመጥ አቅም ካላቸው ተጫዋቾች መካከል መሆኑንም ጭምር የሚጋሩለት አይነት ተጫዋች ነው እና በዚህ ጨዋታ ላይ እንግዲህ አርሰናል ብዙ አይነት አማራጮችን መጠቀም እንደሚችለው ሁሉ ሚካኤል ሜሪኖ፣ ዲክላን ራይስ፣ ማርቲን ኦዴጋርድ አሊያም ኦዴጋርድ፣ ሜሪኖ፣ ዙቤሜንዲ፣ ሜሪኒዮ እንዲሁም ደግሞ በኦዴጋርድ፣ ዴክላንድ ራይስ፣ ዙቤሜንዲ እንዲሁም ደግሞ ዙቤ ሜንዲ ኦዴጋርድ ሜሪኒ አሊያም ኦዴጋርድ ዙቤ ሜንዲ እና ቤክላንድ ራይስ መጠቀም የሚችላቸው አማራጮች ናቸው። እነዚህ ሁሉ ባሉበት ውስጥ ያለ የቡድን አምበል ደግሞ በጥሩ ብቃት ላይ በማይገኝበት ሰዓት ላይ ገና በ26 ዓመቱ የቡድኑ መንፈስ በራሱ ጥሩ ላይሆን የሚችልበት እድል አለ። ነገር ግን እንደ ቡድን ቡድኑ ባለው ወቅታዊ ብቃት አንጻር ብዙ አይነት አማራጮችን መጠቀም በሚያስችል ልክ መሆኑንም ደግሞ መዘንጋት ያለብን አይመስለኝም። በአውሮፓ ቻምፒዮንስ ሊግ ካለፉት ሁለት ጨዋታዎቹ ሁለቱንም አሸንፈዋል። በጣም ጥሩ ጊዜ ያሳልፈዋል ማለት እንችላለን እንግዲህ አትሌቲክ ክለብንና ኦሎምፒያኮስን። ስለዚህ ከሁለት ሁለት አሸንፏል፣ መቶ ፐርሰንት ግስጋሴ ላይ ይገኛል። በዚህም ከባየርን ሪያል ማድሪድ፣ ፓሪ ሰን ጀርመን፣ ኢንተር ሚላን ከአራባ ጋር የሚስተካከል ስድስት ቡድኖች ብቻ ናቸው እንግዲህ በአውሮፓ ሊጎች እየተሳተፉ የሚገኙ ቡድኖች መቶ ፐርሰንት የማሸነፍ ግስጋሴን እያሳለፈው የሚገኙ ከነዛ መካከል አንዱ ሆኖ እየተመለከትነው እንገኛለን ማለት ነው። የሚኬል አርቴታ ቡድን በእስካሁኑ ቆይታቸው ጥሩ ጊዜን እያሳለፉ ይገኛሉ። በእንግሊዝ ፕሪሚየር ሊግ ካሉ ከሴት ፒስ በጣም አስደናቂ የሚባለው ቡድን ነው እንግዲህ ይሄ። ብዙሃኑም የአርሰናል ደጋፊዎች ብቻ ሳይሆኑ ብዙሃኑም የአውሮፓ ክለቦች የሚፈሩት ከሚፈሯቸው አይነት ቡድኖች መካከል የሚነሱ ቡድኖች ሆነው እያስተዋልናቸው እንገኛለን እና አርሰናል ከዌስትሃም ጋር የሚያደርገው ጨዋታ በብዙ መልኩ ይጠበቃል። ዌስትሃም ያይተን በመጠኑም ቢሆን በጣም ለአርሰናል ይቀላሉ ተብለው ከሚጠበቁ ቡድኖች ውስጥ አንዱ ነው። ካለፉ ጨዋታዎቹ ማሸነፍ እየቻለ አይደለም። ከኖቲንግሃም ፎረስት ጨዋታ በኋላ ከኤቨርተን ጋር አሰልጣኝ ቀይሮ ከመጣ በኋላ ቡድኑ ኑኖ ስፕሪንቶ ሳንቶስን በዋና አሰልጣኝነት ከቀጠሩ በኋላ ጀረድ ቦወን ያስቆጠራት የ65 ደቂቃ ጎል ቡድኑ የአንድ ነጥብ ተጋርቶ ከሜዳ ውጭ እንዲመጣ አስችሎታል ከባዱን መርሃ ግብር ደግሞ ያከናውናል። ከአርሰናል ጋር ከሜዳ ውጭ ኤምሬትስ ላይ ተጉዞ አርሰናል ደግሞ ቢያንስ ቢያንስ ሊቨርፑል መርሃ ግብሩን እስኪያከናውን ድረስ ባለው የጨዋታ ሂደት ውስጥ ይህንን ጨዋታ ማሸነፍ ለአርሰናል መስትዊን ጌም ከሚባሉት መርሃ ግብሮች መካከል በቀዳሚነት የሚነሳ ነው። ምንም ጥያቄ በሌለው መልኩ ይህንን ጨዋታ ለአርሰናል ማሸነፍ እንደው በቀላሉ የሚታይ መርሃ ግብር አይደለም። በቀጣይ የሚያደርጋቸው መርሃ ግብሮች እየከበዱ መምጣት ስለሚችሉ ማለት ነው። ቢያንስ ሊቨርፑል በእንግሊዝ ፕሪሚየር ሊግ መርሃ ግብሩን እስኪያከናውን ድረስ የእንግሊዝ ፕሪሚየር ሊግን መምራት የሚችልበትንም ጭምር ደረጃ ይዞ መቆየት ይችላል ማለት ነው እና ለሊቨርፑል ደግሞ ወሳኝ መርሃ ግብርን ያከናውናል ከሜዳ ውጪ በ ስታንፎርድ ብሪጅ ከቼልሲ ጋር ጨዋታውን ያከናውናል። ይህ ጨዋታ ደግሞ በጣም ቀላል የሚባል መርሃ ግብር አለመሆኑን ስትረዱ ለአርሰናል ወሳኝ ጨዋታ ነው እንግዲህ ቡድኑ የሚያከናውነው ነው። በቅርብ ጊዜ ደግሞ የቡድኑ ወጥነትን ስትመለከቱ ትላልቅ ጨዋታዎችን የማሸነፍ በቅያሪዎቹ ደግሞ በጣም አስደናቂ ውጤትን ይዞ መምጣት መቻል፣ እንዲሁ ደግሞ የቡድኑ የመጨረሻ ደቂቃዎች ላይ ጎሎችን እያስቆጠሩ መምጣት፣ የቆመ ኳስ፣ በኦፐን ፕሌይ እንዲሁም ደግሞ አርሰናል የቅርብ ጊዜ በጣም አስደናቂው ነገር ማለት የምንችለው ከሞመንተም ውስጥ የማይወጥ አይነት ቡድን ሆኖ እያስተዋለው እንገኛለን እና ወደ እንግሊዝ ፕሪሚየር ሊግ የደረጃ ስንጠረዥ አናት ላይ ለመመለስ ወሳኙን ጨዋታ ቀድሞ ያከናውናል እና ይሄ ደግሞ በጣም ወሳኝ መርሃ ግብር ነው የሚሆነው። እንግዲህ እንዴት ባለ መልኩ ይወጣዋል የሚለው የሚጠበቅ ነው። ጨዋታው ግን በመጠኑ ቢሆን ለአርሰናል በተሻለ መልኩ በድል ማጠናቀቅ የሚችልበት ሰፊ አማራጮች ያሉት መርሃ ግብረን ነው እንግዲህ ማከናወን የሚችለው